ዛሬ ለማን ይመስላችኋል? ማን አለንደኔ እድሌ ከናው ቀኔ ወጣለት፣ ምኞት ፍጥኖ የሰመረለት፣ በፍቅርሽ ዜማ ኑሮ ተቃኝቶ፣ ብርሃን ተሞላ የኔ ዓለምማ

እንዳናሰለቻችሁ ነው። እሺ ጋይስ ዛሬ በአዲስ ቪዲዮ ከች ብያለሁ። ግን ባይዘው ለ መቶ ሺህ ከመግባት በፊት አልመጣም ብዬ ነበር። ግን ምንም ችግር የለም። በቃ በዚህኛው እንገባለን፣ በዚህኛው እንገባለን። አምስት ሺህ ሰብስክራይብ ብቻ ነው የቀረን። ቤተሰብ እየሆናችሁ እና ዛሬ ምን አዲስ ነገር አለ አትሉኝም? አንድ ነገር አለ፣ አንድ ነገር አለ። አበባ ግን ምን ምን ዛሬ ለማ ለማን ይመስላችኋል? አበባው ለማ ለማን ይመስላችኋል? እስከ ዛሬ ሰጥቼ አላቅም። አበባ እንደዚህ በሲንግል በጅምላ ነገር አይጠፋም፣ በሲንግል ግን ሰጥቼ አላቅም። ቀይ አበባ የፍቅር ምልክት ነው። ሆን ይሸጡልኝ እና ዛሬ አንድ እንግዳ አለን የምናበረክትለት እና ሌላም ነገር አለን። ምን መሰላችሁ? ታሳያችሁ ገልብጭው ነበረ ላገባ ነው፣ ላገባ ነው። በቃ ተስፋ ቆረጡ የምፈልጉ ሴቶች ምናምን ካላችሁ፣ ላገባ ነው። ዛሬ ላገባ ነው። ምንም ማድረግ አይቻልም? ሳገባ ደግሞ አንድ ላይ የምናየው እኔ ካላሰረው እና ምን አሰብኩኝ መሰላችሁ ብዙ ኮመንት አነባለሁ ምናምን ኮሜንት ላይ ለምንድነው ሽማግሌ ማትልከው ምናምን እያላችሁኝ ግን ሽማግሌ ዝም ብሎ አይላክም። መጀመሪያ የባለቤቱ ፍቃድ ያስፈልጋል። በአሁኑ ጊዜ ማለት ነው። በፊት በፊት ችግር የለም ወይ ከአባት ጋር ከተስማማ። አሁን ግን እኔ ከአባት ጋር ስለማልስማማ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 ብቻ አገኛታለች ቺን ቆንጆ አበባ ሰጣታለሁ ከዛ አግብኝ እላታለሁ አይቻልም ቻለም አግብኝ ማለት አክሰፕት ታደርጋለች አታደርግም ወይ እሺ እሺ እንድትለኝ ነው እንጂ በእኛ አይቻልም። ለከልጅ ጋር ተስማምቶ ትዳር ምናምን የለም ያው ቤተሰብ ማወቅ አለበት ቤተሰብ ጋር መሄድ አለበት በክብር ግን እሷ እሺ ካለች ወደ እንትን እመጣለሁ ወደ ባህሉ ወደ ሸሪያው ወደ ህጉም አመጣለሁ እና ዛሬ ትመጣለች ኢንሻአላህ እስኪ የሚሆነውን እናያለን። አሪፍ ንያችሁ መጀመሪያ ኮመንት ላይ ምን እንደምትለኝ መጀመሪያ ኮመንት ላይ ጻፍ። ከዛ በኋላ ደግሞ መጨረሻ ላይ ቪዲዮን ካያችሁት በኋላ ደግሞ ኮመንታችሁንም ጻፉ። ከዛ ሁለቱ አንድ ከሆነ ያሰባችሁት ልክ ከሆነ ሆነ ነው፣ ካልሆነ ግን ለመጀመሪያው ኮመንት እንዳታጠፉ የሁለተኛውን ማስቀምጡት። ሁለት ሁለቱንም ነው ማየው። እና ምን ያህል ሰው አሪፍ ይገምታል፣ ምን ያህል ሰው ደግሞ ብሎ ገማሽ ነው የሚለውን ነገር እንለይበታለን። ከቤተሰቦቻችንና በዚህኛው 200 ሺህ እንግባ ኢንሻአላህ ይህኛው ለ200 ሺህ ሴለብሬት የሚሆናል ሻለ ሁሉም ነገር አሪፍ ይሆናል። እወዳችኋለሁ። እንጠብቃት እንግዲህ፣ ጋይስ ይካ መታለች ባይዘው ይዛ ጋር ነበር ያሰብኩት። በቃ ሰሞኑን አየር ትናንትና ራሱ ቪዲዮ መስራት ፈልጌ ግን ይዘንባል። ምንም አማራጭ የለኝምና ነው ላይዘንብ የሚችለው በጣም ዶፍ ካልሆነ በስተቀር

ላይ ስራ ነበር ማለት እና ምን ነበር ካልሲ ስለምወድ ነበር ነው። ካልሲ ስለምትወጂ ነበር አሁን ካልሲ አትወጂም። ተሰጊ ሰርጀሪ ይፈልጋል እንጂ እንጂ በዚህ

ሸር ሸር ነው የሚታይሻ፣ አይደለም ወላሂ። ብዙ ሰው በጥፊ ተመታ ምናምን እየተባለ እኔማ አንዴ እንዴት ፈጣ አጋሽታታል መስሎኝ ነበር። ለምን ነው እኔ እ ነው እንዳሳሳትሽ ከሰው ዘገት ከበረ ስለዚያ ይጠፋብኝ ብዬ ድጋሚ አልሳሳትም። እና እኔ ደግሞ የፋዘርሽን ቪዲዮ አየሁትና ሳየው ሳየው ችግር ያለው እንጂ አንቺ ጋር አልመሰለኝም። ለምን በድምፅ አላስረዳሻቸውም? ልምድ የለኝም እኮ አይደለም፣ ሰምተሽ እኔም ብዙም የማስረዳት ልምዱ እንዳሌለኝ ታውቃለሽ። አዎ ፕሬዘንቴሽን አትችልም ነበር እሱ የእውቀት ችግር እሱ የእውቀት ችግር ትምህርት ነው። ፈተና ላይ ውስጤ እኮ አለ፣ ግን ወድቃለሁ። ምንት እንዴት ነው ባልሽ? ደህና ነው ወይ ጉድ ወይ አረዳድሽ ምናምን ነገር ምንም አልገባኝ የማስረዳት ሲሪስ አሁን ከቀልዱ ነጻ እና ወላይ ምሬን ነው የማስረዳት ቢሆን፣ አሁን ከክብር አንጻር አሪፍ ነው። እኔ ቱግ ቱግ አልፈልግም ከወላጆችሽ ጋር ወይም ደግሞ ደርቆ ማሳመን የሚባለው ነገር አለ አይደል? ያቺ ደግሞ ከደርቆ ማሳመን አለፈና እ ረጥቦ አለማሳመን ስልሽ የሆነ በሆነ ነገር ኮ ፊሊንግ እሺ ሊረዳ ይችላል፣ በተወሰነ ስልሽ የኔ ፍላጎት ይሄ ነበረ ግን አንተ ካልክሽ እንደዚህ አይነት ነገርም ቢሆን ያሰባል። የልጅን ደስታ የማይፈልግ አባት ወላጅ አለ ቢያል አሰሙኝ። ግን እሱ የሆነ ነገር ሲያወራ ልክ ነው ብለሽ አክሰብት ባደረግሽ ቁጥር ልክ እንደሆነ ስለሚያምንበት፣ አንቺም ያስከፋ ስለማይመስለው ባለማወቅ የማትፈልግ ነገር ሊፈርድ ይችላል ሊወስን ይችላል ባለማወቅ የሚደብርሽ ሳይመስለው ቀርቶ ማለት ሲማልከንኩ ያው እኔ በርግጥ ይሄ ብዙ ብዙ ብዙ ነገሮችን በግልጽ ሆነና አላወቀው ማለት እኔ እንጃ አላውቅም። ያው እፈራለሁ መፍራትም ብቻ ሳይሆን ደግሞ በቃ እኔ በእኔ ቤት አስረድቻለሁ እና የገባው ምናምን መስሎኛል። ግን እሱ በቃ ላይክ ሊቀበለኝ ራሱ አይፈልግም ኦሬዲ አንድ አይምሮ ላይ የተቀበለ ሰው አለ አለ እኔ እንትን አላለሁ ክራም ታይ ወላይ ታይ። በኋላ የምትኖር ከሱ ጋር አይደለም፣ ይገማኛል። አሁን ቀሪ ድምሽ አንቺ ሞር ቀሪ ድምሽ የምታሳልፍ ከአባትሽ ጋር አይደለም። የአባትሽን ትዛዝ ጣሽ ምና ምን አይደለም ትዛዝም አይደለም። ማስረዳት ችግር ነው ያየሁብሽ። ይቆጭሻል፣ በኋላ እንዲ ፈራ ፈራ ማለት ነው። ከዛ ወጥተሽ ትቀራለሽ። እየሄድሽበት ያለው መንገድ ልክ አይደለም። አስረጁ በግልጽ አማርኛ የውስጥ ሽሊንግ ካለ እኔ ከሱ ጋር መሆን ፈልጋለሁ በሆን ደስ ይለኛል ወይንም ደግሞ ረጅም ጊዜ ያሳልፈናል አንተ እንደምታስበው ልጅ አይደለም ለላይፍ ለኔም ሆነ ለራሱም ላይፍ ጎበዝ ልጅ ነው ምንም ጥያቄ የለውም ቤተሰቡን አስተዳዳሪ ነው በቂ ነው አረ አቃን ምን እንዴት እያወቀ ከሆነ እንጂ ማስተዳደር አይከብደኝማ አንተ ማስተዳደር ከብደሃል ሳይሆን ይሱ የሆነ አይተ ሰምተ የለሱ የማግባት ምናምን ዓላማ እንደሌለ አይነት ነገር ነው። በቃ ኦልሬዲ አምኒ የተቀበለው አሁን አስር ዓመት ምናምን ምናምን የሰው ልጅ እኮ ማለት ነው፣ ካለሞት ሀሳብ ይቀየራል። አልሞትኩም እኮ የዛሬ አስር ዓመት ማግባት ፈልግ ነበር፣ ያው በጊዜው ፈልግ ነበር፣ የዛሬ አስር ዓመት አሁን ደግሞ የዛሬ አስር ዓመት ምን ሊፈጠር እንደሚችል ምናምን። ይህኛውን ሰክሰስ ላይ እኮ ያን ኢንተርቪው ስሰጥ እኮ እዚህ ጋር አልነበረንም እኛ ተሽለናል። በአንድ በሁለት ዓመት ውስጥ ለውጦች መጥተዋል። አስር ዓመታት አያስፈልጉም። አንቺ ኮ እሳቸው ኮ ምንም አያውቁም። በዛው ወጣት ስለሆነ እሱ ዲስሪስፔክት አንቺ ማስረዳት እሱ አሁን ምንም የሚያውቀው ነገር የለም ስለኛ ጉዳ ከሚያየው ከሚሰማው ከኢንተርቪው ውጪ አይደርሰውም። አንቺ ግን ሁሉም ነገር ታውቂያለሽ። ዲቴል እንዲህ ተፈጥሮ እንደዚህ አሳልፈን እንደዚህ ሆኖ ምናምን ማለት አማልተቻለሽ። እነዚህ ከመስታወት አልፎ እንዳይነክሱ ብቻ

የገበል ጫርተልታስ ብለኝ እና አንቺ የመረዳት ችግር የማስረዳት ችግር ነው። እሳቸው አያውቁም። ቁም ነገረኛም ይሁን ጅልም ይሁን እዛ ጋር ኢንተርቪው ላይ እንደማንኛውም ሰው ነው የሚያውቁኝ። እንደማንኛውም ሰው ይሆን ይችላል ነው እንደዛ ራሱ ላለማለት ማለት አምራላችሁ አታምራላ አታምሩም ለማለት ራሱ ብዙ ቪዲዮ አያዩም። የሰው ኮመንት አያዩም። የሰው ፊሊንግ ግን አይረዱም የኛን ፊሊንግ አንቺ ራስ ቁጭ ብለሽ አስረድተሽ፣ ይሄን ነገር ነው የምፈልገው። ይህ ነገር ደግሞ ደቁም ነገር ቶሎ መሄድ ነገር ነው። አሁን ልቀልድበት ምናምን አይደለም ወይ አስር ዓመት የሚያስጠብቅ የነገር አይደለም። ከምንም በላይ ደግሞ መዋደድ መላመድ ነው። አዎ፣ ማታውቂው ሰው ጋር ሄደሽ ገንዘብ ራሱ የተሻለ ታገኝ። ስለ ገንዘብ ጉዳይ አይደለም መቼም ስለገንዘብ ስለገንዘብ አይደለም። እዛም የሚሄደውም ኖ ኢቨን ኢፍ እሳቸው በሚያስቡት ልክ ራሱ እሱም እኮ ገንዘብ ፈልጎ እኮ አይደለም ሁለታ ጉዳይ እኮ ነው። እኮ ገንዘብ ስላለው ሳይሆን እሱ አንደኛ ሁለታ ስለያዘው፣ ሁለተኛ ደግሞ ኦሬዲ በቃ ይሄ ቃል የገባለት ነገር አለ እና ትልቅ ሶስት ምናምን ቃል ምን ታከብራለች ከዛ በቃ ኦሬዲ እሱ እያሰበው ያለው እንደው ተቀለ ልጁን እንዳታለለው አይነት ነገር እየተሰማው ለዛ ነው እኮ እየከበደ ያለው እንጂ ስለ ገንዘብ ምናምን አለው። ሲጀመሩም እዚህ እንደውም ነው የሚፈልጉት ቤተሰቦች ምግ በሆኑ እዚህ ደስ ይላቸዋል። ስላልተሳካ በቃ ሄደሽ ያለው ነገር አስተካኪ ነገር ነው። ገባ አንተ ያንን ነገር ከመምጣት በፊት ነው እኮ በጣም ተስተካከለ ሳናጣሙን በፊት ምንም አይነት እና አንቺ ነው ነው ነው ጉዳይ አንደኛ፣ እኔ እሱም ያውቃል ካንተ ጋር የሆነ ነገር ሰው ጋር መጀመር እንደማልኩ እናም ሁሉም ሰው እንደሚያስብ ምናምን ያውቃል ጉዳዩ የውለታም ሁለት ደግሞ እኔ አናግሬው በዚህ በዚህ ወይ እንኳን ለዛ ሰው ፊሊንግ ያለሽ ነው አደለም አባረ እኔ ፊሊንግ ኖሮኝ ሳይሆን ልቤን ይሆን አሳመኝው ነገር ወደዛ መንገድ ጀምር የነበረ ከዛ ይኛው

እሺ አንተን እየተስተደቅጥናል አይደለም ያለ መፈለግ ነገር ወይ ምናም ምናም ማለት ነው እ አንተን ሳልፈልግ ቀርቼ አይደለም። ስጀመርም ብዙ ጊዜ ስጠብቀው ነበር ያንተን ነገር እና በቃ የሆነ እንደዚህ እንደቀልድ ብቻ እንዲህ እንዲህ የሚባልበት አይነት ላይፍ አልሆነልኝም ለኔ። እኔ አሁን ሶስት ሰው ነው ያለብኝ እ ሶስት ሰው ነው ያለብኝ። እንዴት ሶስት ሰው ማለት አንተ አለ እሱ አለ፣ የራሴ ፊሊንግ አለ፣ አንተ፣ እሱ ፋዘር አለ። በቃ ሶሶ ፋዘር የራሴ ፊሊንግ አለ፣ አይደለም። ከዛ የኔ ራሱ ራሱ አባቴ ማሰመን አለብኝ፣ ማሰመን አለብኝ። ገባ?

እኔ ፍላጎቴ እንታውቀዋለ የምትጠራጠረው፣ ከመጀመሪያው በፊትም ፈልገው ነበር ያው እንዲህ በግልጽ እኔ እኔም ባላወራህም ከንቴም ጠብይ ብጠብቅም ፍላጎቴ እንታውቀዋለህ። ከዛ በኋላ ግን እኔ ማይሆን ነገር ለበቀ ወደዛ ሄድኩኝ፣ ዛ አንተ ወደ እኔ መጣ፣ ከዛ በቻቱት መጠን ወደ አንተ ለመምጣት ሞከርኩኝ። ግን ከዛ ወደ አንተ ለመምጣት ስሞክር ደግሞ የኔ በቃ ዋና ምለው ሰውዬ ነው አባቴ። ወደዛኛው በቃ እሱ እኔ እኔ ወደ አንተ መጥቼ እሱ ደግሞ ወደዛኛው ሄዶ እንደቀረ ነው። እና እንዴት ነው ወደ ራሴ ማምጣት ነው እኔ ከበደኝ። እኔ ችግር ያለው ልክ ነህ እኮ እኔ ነኝ የማሳመን ችግር ያለብኝ አውቃለው። ግን በቃ ምን ብዬ እንደማሳምነው ሁላ እኔ ክራ ይገባኝ። ምክንያቱም ከዚህ በፊትም ለማሳመን ብዙ ሞክሬ ነው እያመናለኝ ከዛ ደግሞ አያ- አያባም ሰው የሆነ ፍቃቃ ነገር መሰለው፣ እና ኢቨን ሊያምነኝ ምናምን ራሱ አልፈለግም። ከዛ በቃ እንዴት እንደማደርጋት በቃ አሁን አሁን ምን እንዴት እንደማሳምንት ሲጀመር ያኛውም እልህ ያዘው መሰለኝ እንጂ እኮ ያ ቀን በቃ እንዳል እንዳልፈለግኩት ምናምን ምናምን ምናምን እኮ ያ ቀን ግን እሱ እልህ ይዞት መሰለኝ አባቶች አባት ምን ይፈልጉት ማረጋገጫ ነው፣ ማረጋገጫ ነው። ምንድን ነው እሱ ኮይ ሱይ አንተ ሳይወደው ወይ ነው ችግሩ። አንተ ያልካት ያች አስር ዓመት ቲክቶክ ቲቪ ላይ ስለቀረበች ነው ያየው። ቲቪ ላይ ሲያ ቀረበች ሲያይ ተስፋ ነገር ነገር እና

እኔ ደግሞ ስለ ራሱ ማቆራሲ አልহামዱሊላ የዛሬ ዓመት ያለ ነው አላህ ዓመት ውስጥ ጣጥቦ ብዙ ነገር ይሰጠን ገባሻ እኔ ዛሬ ያለኝን ነገር የዛሬ አሰናመት አገኘው ለብዩ ማሰቦ ነገር ከረዳሽ በቃ ዓመት ሁለት ዓመት ያረጋለህ ደግሞ ሌላ ደግሞ ፍቻራችን በሁለት ወርም በአንድ ወሩም በሁለት ሳምንትም ሊያደርግልን ይችላል ሲሙር ማለት አንቺ ነሽ ሄደሽ ይሄ እንዲ ነው ይ እንዲ ነው ማለት والله ሞራል አንጻር ምናምን ምናምን ታቃለሽ ማን ከማን እንደምንደርስ ከማንም ሞራል እንደማናስ ታቃለሽ በሁለት አመት ውስጥ የሰራናቸው ያሳካናቸው ብዙ ነገሮች አሉ አልহামዱሊላ ስለንተና የታክሲ ምንፈልግ ሰዎች ዛሬ መኪና ገስቶ መስታተ ከቻል ነገ ደግሞ ምንም ፋብሪካ መክፈት የማይቀተ ሰዎች አይደለም ከም አሪፍ መጥፎ እድሚያችንም አይደለም ሶ እዛ ምንም ነገር እኔ በቃ እኔ ማስረዳሽን አይደለም። ቀጥታ ብታስተ እንትን ብትይ እንትን ማለት ማሳመን ትችያለሽ። ቀላል ነው የሚሆነው ጉዳዩ እና አሁን ወሬ እንትን ወሬ ሳላበዛብሽ ችግሩ የአባትሽ ብቻ። አሁን ምንድን ነው ዘጠና ፐርሰንት ቁምነገር ሆኖ አስር ፐርሰንት መጃጀል ኖርማል

እግሬ እንደተሰበረ ታውቂያለሽ አይደለም በረከክ አልችልም ይፍራል ሁለት ደግሞ የኛ አደብ አይደለም እኮ እንትን ነው ይሄ በቃ ትልቅ ሴሪሞኒ ምናምን ምናምን ምናምን አድርጌ የሆነ ነገር እንዳላደርግ እርግጠኛ አይደለሁ ታውቂኛለሽ እስኪ ድረስ እንደሚሄድ አቃለው ግን እና ይቺ ቀለበት የፕሮሚስ ነው የሚሆነው። ከዚህ በላይ ባረግልሽ ደስ ይለኛል። ለሴሪሞኒው ማንሽ አይደለም ሰውንም ጋጋታም ለመሰብሰብ አይደለም። እርግጠኛ አይደለም ማመፈልገው አንቺ እርግጠኛ ነው እርግጠኛ ከዛ ባትሽል ምን ፊሊንግ ማግባት እንደምፈልግ ምን ሆነ አስቸግር ነገር ደግሞ ነው ከኛ ደብ ጋር አይሄድ ማለት ቀለበት ምናምን መጀመሪያ የፋሚሊን ጉዳይ ሳጨርስ አሁን ላይ ይህን ቀለበት ብቀበለኝ ትርጉም የለውም። ያለውን ነገራቶች አይጠምጥም። መጀመሪያ ከዚህ ቀለበት በፊት መስተካከል ያለባቸው ነገሮች እንዳሉ ታውቃለህ። አሁን እ የያዘን ያለው ነው የአንተ ቀለበት የመስጠት ያለመስጠት ወይ ፕሮፖዝ የማድረግ ነገር አይደለም። መጀመሪያ ማድረግ ያለበት የፋሚሊ ነገር አለ። መጀመሪያ እነሱ እነሱን ማሳመን አለብኝ። መጀመር እኮ እኮ ገባኝ እኮ እንደ በቃ የማሳመን ጉዳይ ነው እንጂ የቀለበት የመስጠት ያለመስጠት ምናምን አይደለም። ወይ ደግሞ እኔ አንተ ይሄን አታስቦም ብዬ እኮ አይደለም እኔ አይደለሁም እኮ አላምን እንኩስ ቤተሰብ ነው። ስለዚህ እነሱን ደግሞ እነሱን መጀመሪያ ማሳመን ያለብኝ። አይ እኮ ኃላፊነት አለብኝ እዛ ቃል የገቦለሰው አለ፣ እዚህ አንተ ቀለበት አለ። እሺ ብዬ ተቀብዬ፣ እዛ ደግሞ ገና ያላሳመነ ታባት አለ። አሁን ዛሬ እሺ ብዬ ተቀብዬ ከዛ ነገ አይሆንም ምናምን ብሎ ድርቅ ብሎ እንዳደረቀ ቀር አሳምናለሁ ብዬ ተቀብዬ ሳላሳምነው ተቀብዬ ከዛ በኋላ እንድመልስልህ ነው አሁን ምናምን ብ መልስል ያኔ ልብህ የባስ አይሰበርም? እና መጀመሪያ የኔ ማሳመን ነው የሚቀርብ ቢሆን እንኳን ይዞ እንደዚህ እንደ ወጠጤ እንደ አበባ ሰተህ ቀለበት ሰተህ ምናምን ፕሮፖዝ አድርገህ አይደለም የኛ እንትን እንደዚህ አይደለም ተቀለኛ ዲናችን እንደዚህ አይደለም እንትን የሚለው በሰና ስርዓት መጀመሪያ ሽማግሌ ተልከህ ምናምን ቤተሰብን አሳመነህ ነው። ከዛ በኋላ ወደ እነዚህ አይነት ነገሮች ነው የሚኬደው፣ እንጂ አሁን እሺ ምንም ብቀበለ ሀላል እንዳለ ነው፣ ታውቃለህ። ኧረ መጀመሪያ ያን ነገሮችን ነው ማስተናገድ ያለብኝ። እኔም ብቻዬን የሚሆን ነገር አይደለም፣ ባንተም ደግሞ እኔም ሳይሆን እኔ አምኛለሁ። ማሳመን ያለብን ቤተሰብን ስለሆነ እኔ ብቻ ሳይሆን አንተም ደግሞ የሆነ የሆነ ነገሮችን እያገዝከኝ ምናምን እነሱን ለማሳመን ነው መሞከር ያለብን እንጂ እንደዚህ በቀለበት በመስጠት ምናምን ምናምን አይደለም። እኔ እሱ አይደለም ማለት ነው። ይሄን ቀለበት አንተ ጋር አስቀምጣ ምናልባት አላህ ካላት ጥሩ ቀመቶ የምንጠቀምበት ጊዜ አንቺን ለማስደሰት ማይሆኖኛለው ዛሬ ግን ደከመኛ፣ ቃተኝ ተጎዳው፣ የኔ ብቻ ሆኗሌ ፈቃች ዳው አንቺ አላገሽኝ ብቻዬን ተጎዳው።